የዞኑ ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ዘመዴ እንዳርጌ መድረኩ በበጀት ዓመቱ ዘጠኝ ወራት የተከናወኑ ተግባራትን መገምገምና ጉድለት ባለባቸውና ቀሪ ወራት እቅዶች ላይ አቅጣጫ የሚቀመጥበት ነው ብለዋል። ህብረተሰቡ የትራፊክ አደጋ እንዳያጋጥሙ ራሱን ተከላክሎ እንዲንቀሳቀስ ለአሽከርካሪዎችም፣ ለተጠቃሚው ህብረተሰብም ሰፊ የግንዛቤ ማስጨበጥ ስራዎችን ትኩረት ሰጥተን ሰርተናል። አንድ ነጥብ ሁለት ሚሊዮን የሚጠጋ ህዝብ የግንዛቤ ማስጨበጥ ስራ ተሰርቷል። የትራፊክ አደጋን ከመከላከል አኳያ ሊሰሩ የሚገቡ የእግረኞች ማቋረጫ ዘብራ ወደ 64 ሰርተናል። የተለያዩ 11 የትራፊክ ምልክቶችን ተከላ አካሄደናል። 1117 የተማሪ ትራፊኮችን በማሰልጠን ለዋና ትራፊክ አጋዥ እንዲሆኑ የማድረግ ስራዎች ላይ ትኩረት ሰተን ሰርተናል። በዞኑ ውስጥ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የሚሰሯቸው ሶስት መንገዶችና ሁለት ድልድዮች መኖራቸውን የገለጹት ኃላፊው በፌዴራል ደረጃም የድሪማሽ አስፋልት መንገድ መጀመሩን ተናግረዋል። በህብረተሰብ ተሳትፎ የሚገነቡ መንገዶችን በተመለከተም ለአንድ ወረዳ አንድ መንገድ በሚል መሪ ቃል 136 ሚሊዮን ብር ለማሰባሰብ ታቅዶ 157 ሚሊዮን ብር መሰብሰብ መቻሉን ተናግረዋል። በተለይ በተለይ በህብረተሰብ ተሳትፎ ደረጃ በዞናችን በሰፊው በንቅናቄ አንድ ወረዳ አንድ መንገድ በሚል ኖቶ 136 ሚሊዮን ሀብት ለማሰባሰብ አቅደን ወደ 157 ሚሊዮን ከመቶ ፐርሰንት በላይ ማሰባሰብ የቻልንበት በዚሁም 89 ኪሎ ሜትር መንገድ አዲስ የገነባንበት እንደዚሁም ወደ 70 ኪሎ ሜትር በላይ ጥገና ያልከው በአጠቃላይ ወደ 261 ኪሎ ሜትር መንገዶችን በዚህ 9 ወራት ውስጥ ያከናወንበት ሁኔታ ነው ያለው። በሌላ በኩል በትራንስፖርት ዘርፍ ከሚሷሉ ችግሮች ውስጥ አንዱ የትርፍና ታሪፍ ጉዳይ ሲሆን መምሪያው ክትትልና ቁጥጥር በማድረግ እርምጃ እየወሰደ ነው ብለዋል። ከ11 ሺህ በላይ ተሽከርካሪዎችን በ9 ወራት ውስጥ ቀጥተናል፣ እርምጃ ወስደናል። ከአስር ነጥብ ዘጠኝ ሚሊዮን ብር በላይ ሀብት የማስገባት በየመንገዱ ትርፍ የተከፈሉ ገንዘቦች ለተሳፋሪዎች እንዲመለሱ የማድረግ ስራ በስፋት ጀምረናል። በዞኑ ከሚገኙ ወረዳዎች መካከል ጊምቦ፣ ጨና፣ ጌሻ፣ ሳይለምና ቢጣ ወረዳዎች በመንገድ ግንባታ ፊት የወጡ መሆናቸውን የገለጹት ደግሞ የመምሪያው ምክትል ኃላፊና ና የመንገድ ዘርፍ ኃላፊ ኢንጂነር አለም ወልደ ገብርኤል ናቸው። እኛ የምንከታተለውም የምናሰራውም በቀበሌ ተደራሽ መንገድ ልማት ዘርፍ የሚሰሩ ስራዎችን ነው። ሆኖም ያው ትራንስፖርትና መንገድ ልማት መምሪያን እንደ ምንመራ ሁሉ ባገኘናቸው መድረኮችም ይሁን ሌላ ግንኙነት በምንፈጥርባቸው ሁኔታዎች ላይ በኢራን የሚሰሩ ስራዎችንም ቦንጋ ዲስትሪክት የሚሰሩ ስራዎችን በጋረን በጋራ ተናበን እንዴት መሄድ እንዳለባቸው እንዴት መሰራት እንዳለባቸው ህዝቡ የሚጠይቁ ጥያቄዎች መፈታት እንዳለባቸው ለሚመለከተው አካል እያቀረብን እስካሁን ስናስፈታም ቆይተናል። ካነጋገርናቸው የመድረኩ ተሳታፊዎች መካከል አቶ ሀብታሙ ከበደ፣ አቶ ስዩም ኃይሌና አቶ ብራኑ መሻሞ እንደገለጹት መድረኩ ባለፉት ወራት የታዩ ክፍተቶችን በመለየት በቀጣይ የተሻለ ውጤት ለማስመዝገብ ያግዛል። በትራንስፖርት ዘርፍ በተለይ የትርፍና ታሪፍ ሰይፍ እንዲሁም የትራፊክ አደጋ መከላከል ላይ የተለያዩ ስራዎች እየተሰሩ እንደሆነም ተሳታፊዎቹ ተናግረዋል። በሌላ በኩል በማህበረሰብ ተሳትፎ የሚገነቡ መንገዶች በጥሩ ደረጃ ላይ ይገኛሉ ሲሉም ተናግረዋል። ጦረች ዋንጃል የሚወስድ ውስጥ አስር ነጥብ ሁለት ስምንት ኪሎ ሜትር መንገድ አለን። ለዚህ መንገድ እንግዲህ ወደ አስራ ሰባት ሚሊዮን ብር የሚጠጋ ገንዘብ ነው የሚያስፈልገው። አሁን ያን ገንዘብ አንደኛ ከማህበረሰቡ ከዛች ከአንድ ቀበሌ ዋንጃልክ የምትባል የምትባል ቀበሌ ብቻ ከ11 ሚሊዮን ብር በላይ ተሰብስቧል። ክልል ደግፎናል፣ አሁን ዞን ይደግፈናል፣ ወረዳውም ደግፎ እስካሁን ወደ 14 ሚሊዮን የሚጠጋ ገንዘብ ከፍለናል። መንግስት በሚሰጠው ላይ በተጨማሪ ህብረተሰቡ ከራሱ ገንዘብ በማዋጣት የመንገድ ጥገናም ሆነ አዳዲስ የሚከፈቱት መንገዶች በተገቢው ተሰርቶ ለህብረተሰቡ አገልግሎት እንዲውል በማድረግ በኢኮኖሚም በማህበራዊና በፖለቲካዊ ዘርፎች ላይ የተዋጣና ህብረተሰብ ደግሞ በመንገድ ተጠቃሚነት ላይ ከፍተኛ እምነት እንዲያደርግ ከማድረግ አንጻር ከፍተኛ የሚና የተጫወተ መሆኑ ነው የሚያሳየው። በአጠቃላይ እንደ አዲው ጥሩ ፕሮጀክቶች ተጀምረዋል። ከተማ ውስጥ ለውስጥ ኮሪደር ስራ በአሪፍ ሁኔታ ተጀምረዋል። ሁሉም ነገር ጥሩ እየሄደ ነው። ግን ፍጥነት ጉድለት ስላለ በፍጥነት ወደ ስራ ገብተን የሚያግዘን አካልም ቢያግዝ